ዳስኮራ ወንድማችን እንግዲህ በጥጋበኞች ተደብድቦ ወርቆ ተገኘ ማለት ነው። የሚገርመው ነገር የደበደበው ሰው ማን እንደሆነ ካቃላቸው ደግሞ የሚያሳዝነው ይሄ ነው ማለት ነው የሚያገባት ሚስቱ ናት ያስደበደበችው ማለት ነው። እኔ የምለው ይህን ሁላንትን ተማለት ዝህ ሁላ መንገድ ከመድረስ ካልፈለገች እኮ አልፈልግም፣ እሱን ለምን ለማስደብደብ ለማስገደል ሞከረች አልኩኝ። እንግዲህ ይህን ልጅ ማለት ነው እንደ አለ ነፍሱ አትወጣት የለው ነው እንጂ እነሱ ገለናል ብለው ነው ጥሮት የሄዱት ማለት ነው። ግን ውጭ ያለቀ ነው አማት ሞት ነፍስ ያው አትሞትም ማለት ነው። ይሄ ሰውዬ እንግዲህ ቀኑ አልደረሰ ሆኖ ተገኘ ማለት ነው። ኸይረ ፈላጊዎች ማስተው ወደ ሙስተሽፋ ወሰዱት እና ግን እሷ በጣም ነው የታዘውኳት። አንዳንድ ጊዜ ለገንዘብ ብለን ብንቀርብም የሆነ ሎም ታለን ያ ያጎረሰነች መልሰን ተነክሰው አንንቀጠቀጥም አናፍርም። በጣም የሚገርም ነው ሀቂቃ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወደዳችሁ ኢትዮጵያ ላይ ማለት ነው። እነዚህ ጀግና የቱበሮች ሀቀኛ የቱበሮች ዘር ብሔር ሃይማኖት የማይመርጡ ኢትዮጵያውያኖች አሉ ማለት ነው። እነዚህ እያሉ የኢትዮጵያ ምድር ላይ እንደውም መሀል ከተማ ላይ የሆነ ወንጀል ሰርቶ አንድ ሰው በሰላም የማይኖርበት ጊዜ ላይ ነው ያለ ነው ማለት ነው። በማን በነዚህ ምክንያት ማለት ነው። እነዚህ ሰዎች እነ ስንቱን የስንቱን ሕይወት እንደታደጉት የስንቱን እንባ እንደጠረጉት ፈጣሪ ያውቃል ማለት ነው። እና እንግዲህ ያንዲዷ አስኮራ ወንድማችን ተማሪ ካመጡ በፌስቡክ ነው የተዋወቋ። በፌስቡክ ፎቶዋን ምናምን ትለጣጥፋለች። ፎቶዋን ትተላጣጥፍ እኔ ሜ እየገባሁ በስር በስሯ ኮሜንት ሰጣለሁ። በጣም ደስ አለችኝ። ስለዚህ ከኔ ደግሞ ለትዳር ፈለኳት አለ። ከዛ አምስት አመት ያህል እያወሩ ንረው እንግዲህ በአምስት አመቱ ወደ ሀገሩ ገባ። ማን ምን ሊያረግ ዳስኮራው እሷን ሊያገባ ማለት ነው እንግዲህ አምስት አመት ሙሉ እሷን ልጅ መስሎት ያሳድግ በገንዘብን በምንም እየረዳ ነበር፣ ልክ እንደ ልጁ ማለት ነው። ግን ባጎረሰው አፉ ተነከሰ። ስለዚህ ከእሷ ደግሞ እዚህ ያው ትዳርን ባይኖራት ሌላ ወንድ ጋ እንዳለች አያቅም። እሱ ግን ሙሉ ውሏንና ሙሉ አዳሯን ያው በስልክ እንደዋውላለን፣ በቪዲዮ እንታያለን። ስለዚህ ከመውልበትም ሁሉን ነገር አቃለው ሰራውን ሁሉ አቃለው የሰው ሆዱ እንዴት ይታወቃል በነገራችን ላይ የሰው ሆዱ ምንም አይታወቅም ስለዚህ ይች ሴትዮ እንግዲህ የመጣላ ጊዜ ሰርግ ሊያገባ እሷም የሙሽራስ የሙሽራ ልብስ ለብሳ እሱም እንግዲህ ጠጉር ቤት ሄዶ ጠጉር እንዲስተካከል ምናምን ተስተካክሎት ያበቃ እንግዲህ ተጠጉር ቤት ሲወጣ ፈናርገው ወስደው ቅጥቅጥ አርገው ጀዋልን ቀምተውታል። እንደገና መታወቂያ ምናምን አንስተውበታል። ከዛ እንደገና እንደውሞ ኮመ ውስጥ ከርሞ ተኮመ ውስጥ እንደወጣ ነው። ይቺ ሴትዮ ደግሞ አስመሷ ማለት ነው። ራሷን ልታጠፋ ጫካ ውስጥ ገባች ማለት ነው። አስመሳይ መቼም ቢሆን እውነት ትዘገያለች እንጂ ተመነምናለች እንጂ ታትወጣ አትቀርም ማለት ነው። ስለዚህ ከዚህ ሰውዬ እንግዲህ ተደብድቦ ራሱን ስቶ ራሱን ያገኘው ሐኪም ቤት ነው ላቸዋለሁ እና እንደው እነዚህ ዩቲዩበሮች እኔ እንጃ እነዚህ ዩቲዩበሮች ባይኖሩ ኑሮ ስንቱ ነበር እያለቀሰ እንደዚህ በየ ቤቱ ተሳስሮ የሚቀመጠው የስንቱን ሕይወት ነው እነዚህ ሰዎች እያዳኑ ያሉት ስንቱን ሰዎች ናቸው ደግሞ ለህግ እያቀረቡ ቅጣታቸውን እያሰጡ ያሉት እውነትን እንዲሁም ለእነዚህ ዩቱበሮች ማለት ነው። እኔ ቃላት ቃላት ራሱ የለኝም ማለት ነው እና እንግዲህ ይቺ ጥጋበኛ የእጇን እንደምታገኝ በቅርብ ተስፋለኝ። የአስደበደበው ወንድም እና ራሱ ተገንቷል። እንግዲህ የቀረችው እሷ ብቻ ናት። እሷም አሁን በቅርብ ትገኛለች ማለት ነው። የእጇን ታገኛለች። እንደ አንድ ሰው እኮ ገንዘቡን በላችሽ። የገንዘቡ ሎምታ ሊኖራት የቃላቷ ሎምታ ሊኖራት ይሸ እንትን ይላል ማለት ነው። እሱን ማግባት እንኳ ባትፈልግ ወይም እንዳትመጣ ብላ መናገር ትችላለች። ለምን እሱን ለመጉዳት ተፈለገ? ምን አረጋት? አሳደጋት ልጅ እንዳልላ ታያቅ ልጅዋን አሳደገላት እሷን ማሳደግ እንደውም አልፎ ተርፏለ። ቤተሰቦቿን ሁላ ረዳለሁኛ ለ ማለት ነው። ታዲያ ይህ ሰውዬ በምን እንደ ምን አጥፍቶ ነው? ከዛ ደግሞ እሱ ትዳር እድሜውም ትንሽ ገፋ ስላለ ትዳር መያዝ ያስፈለገው ልጅ መውለድ ያስፈልገዋል፣ ዘር መተካት ያስፈልገዋል። እሱ በዛ ተፋጥኖ አገር በገባ በስምንት ቀን ነው ሰርጉ እንኳ ሊደገስ የተሞከረው ማለት ነው። ምንም ጊዜ የለውም። ስለዚህ አገር ልመጣ ነው ቲላት ወይንም እንዳትመጣ ማለት ነበረባት፣ ወይንም ደግሞ ክላስ አድራሻዋን ማጥፋት ስልኳን ማጥፋትም ትችላለ እሱን ለመጉዳት ለምን እንዳስፈለጋት አላቅም። በጣም ነው ያናደደችኝ፣ ሀቂቃ ማለት ነው። ገንዘቡን ከመብላቷ ጊዜውን ከማቃጠሏ ወዲህ እሱንም መጉዳት እሱን መደብደብ ምን አስፈለገ? አንደኛ ነገር እኔ እንደው በዚህ በሶሻል ሚዲያ ተዋውቃችሁ ማንንም ምንንም ማታቁትን የምታገቡ ሰው ሴቶችም ወንዶችም ብትጠነቀቁ ይሻላል። ለምን በአካባቢያችሁ ወንድ የለም? ወንዶቹ፣ ሴቶቹም ማለት ነው፣ ወንዶች ውስጥ በአካባቢያቸው ሴት የለም የምታውቋት ባይናችሁ ያያችኋል፣ በስልክ ታይሆን ባይናችሁ ያያችኋል። ምን እንደ ጥቅም ፈላጊያቸውን ወላ ሁላ እንግዲህ እንደዚህ ወንዝ ተሻግራችሁ ን ሰው የምትግባቡ ሰዎች በቃ ጥቅም ፈላጊና ተው ሆዳሞች ብዬ ነው ማስበው። ለምን ምክንያቱም አንድ ሰው ተኖረ በአካባቢው ሴትም ወንዲም ተቀላቅሎ ነው እዚች ምድር ላይ ያለው። ስለዚህ በአካባቢያችን ያለነውን ማግባት ይሻላል። እንደውም በስልክ እንዴት አውቋት እንዴት እሷን አምኗ እሷን አገር ገብቶ ምን እሱ ዘመድ የለው ምን የለው ምን የሚያውቀው የለው የሌለው ሰውዬ እሷን አምኖ በመጣ ላይ፣ እንግዲህ እሷ ደግሞ እንደዚህ ማድረግ በጣም ሀቂቃ ነው። በጣም ነው ስቅጥጥ ያይ ማለት ነው እንዴ! ወዴት ይሄን ነው ወረተው። እንደ ኦሎምታ የሚባል ነገር አለ። ይሄ ሰውዬ እንደ አላህ ካለ ይድናል ነገ፣ ነገር ግን አንቺ አሁን የሰራሽው ስራ እስከ ዘላለም ጸጸት አይሆነብሽም። ጸጸት። በቃ እንደዚህ ባላረገው ኑሮ የኔም እንትን የእሱን ህይወት አበላሽቼ የራሴን ህይወት አበላሽቼ እያርሽ ሁልጊዜ ነብስሽን እየወቀሻት ነው የምትኖሪው ማለት ነው። እና እንደዚህ እኔ የምታረጉት ሰዎች ብትጠነቀቁ ጥሩ ነው። አንደኛ ደግሞ የሩቅ ሰው በቃ እንደው በጀዋል የምታወሩትን በጀዋል፣ ወደድኩት አፈቀርኩት ምናምን የምትሉት ሰዎች እኔ እንጃ ብትጠነቀቁ ይሻላል። ማንም ማንም ቢሆን በአሁኑ ሰዓት የማንን ሆድ እኔ አሁን አሁን እኮ ሰው የራሳችንን እንኳን የምንጠራጠርበት ዘመን ላይ ነው ያለነው። እንኳን አይደለም ሌላ ሌላ ሰው ወንዝ ተሻገረን ልናምንበት ማለት ነው ልናምን ቀርቶ እና ምንም ያቺ አካባቢያችሁ ያለችው ሴት መልክ ላይ ኖራት ይችላል፣ ሀብት ላይ ኖራት ይችላል። ነገር ግን ያቺው ሀብት ለላት መልክ የሌላትን ማግባት ይሻላል ማለት ነው። መልክ አይታችሁ አሻግራችሁ ገና ይቺ ልጅ ማለም መሆን አለባት ብላችሁ እንትን ተማለት እዛችሁ ወጣ ገባችሁ ያለችውን የዳይቱን ልጅ መልክ የሌላትን ብታግቡ ይሻላችኋል። ምክንያቱም አሻግራችሁ ወዳችሁ መልክ አይታችሁ ሊሆን ይችላል፣ ሀብት አይታችሁ ይሆን ይችላል። ኋላ ጉዳቱ ለራሳችሁ ነው። መልክም ይረግፋል። ሲሆን ሀብትም ይልቃል። በሀብት እና በመልክ የምትመኩ ሰዎች ማለት ነው። እና በጣም ነው ወላሂ ላዚ ምን በነዚህ ቱበሮች እኔ እንዲሁ ቃላት ራሱ የለኝም ቃላት፣ ለሰው እየኖሩ የራሳቸውን ህይወት ጥለው ማለት ነው። አሁን እነዚህን እኮ በነገራችን ላይ ትዳር ቢይዙ እንኳ እንደ ሰው ትዳር ሲጀመርን የሚያገባቸው ያለ አይመስለኝም። ማን ምክንያቱም ስራቸው ጣጣ ይዞባቸው ስለሚመጣ ማለት ነው። ያቺ የምትገባው ሴት ደግሞ ለራሴ ለህይወቴ፣ ለልጆቼ ይሆነኛሉ ይህ ሰው ይህን ስራ ታላቆመ ለእኔ አይሆነኝም የሚሉም አሉ ማለት ነው። አብዛኞቻችን እያየናቸው ነው። በቅርቡ የዘላለም ሚስት አይታችኋታል። እንግዲህ ወይ ከስራ ወይ ከኔ ብላ ክላስ እሷ ወጥታ ሄዳለች ማለት ነው። እንግዲህ እነዚህ ልዩ ማለት ነው። ራሳቸው ላይ መስዋዕትነት አድርገው እየሰሩ ነው። የራሳቸውን ህይወት ጥለው ነው ለሰው ለህዝብ ለሀገራቸው። እንደዚህ ሁለተኛው ወታደር የከተማ ወታደር ሆኖ የሚሰሩት ማለት ነው። ወታደር እንኳን ይህ ወታደር እንደነዚህ እንኳን ግብግብ ይኖር አይመስልም። ከወታደር ያው ጦርነት ጦርነት ነው። ካልሆነ ግን ሌላ ነገር የለውበትም። እነዚህ ግን ከስንቱ ጋር ነው አንድን ሰው ለማሳመን እንኳን የምን ያህል ለፍተው ጥረው ነው አንድን ሰው ለማሳመን እንግዲህ በጣም ከባድ ነው። እና እነዚህን ዩቱበሮች እንዲ ቃላት የለኝም። ብቻ ግን ፈጣሪ አላህ ይጠብቃቸው እንደ እነሱ ያሉትንም እንዲ ብዝዝዝዝት ያድርግልን ምለው ና የስንቱን ህይወት የስንትንም ባያበሱት ነው አላህ ይጠብቃቸው ምላቸው። ደሴ ላይክ ሸር እያደረጋቸው አበረታቱን ለ ለግፈኞችም አላህ ልቦና ይስጣቸው፣ ለተገፊዎችም አላህ ፍትህን ያቅርብላቸው እያልኩኝ በዙ ሰናበታችኋለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።